እንኳን ወደ አዲሱ የትሩሊ ዩኒክ ሱቅ በሰላም መጣችሁ። ወይኔ፣ ግሬት በጣም ውድ ውድ የሚባሉ ጫማ በመስታወት ለብቻ ተቀምጧል። የዛሬ አመት እንግዲህ የመጀመሪያውን የትሩሊ ዩኒክ ቪዲዮችን ሰርተን ነበረ። በጣም ብዙ ሰው ወዶት ነበር። አሁን ደግሞ ከኤድናሞል ወረድ ብሎ ከሃርመኒ ፊት ለፊት ኮፊ ኮሌክሽን ያለበት ሕንፃ ላይ ገና ስትገቡ ሙሉ ሱቁ ነው የሚታያችሁ እና አሁን የምንገኘው አዲሱ ሱቃቸው ነው። በጣም ብዙ ብዙ አዲስ ነገሮች አሉ። እንደምታዩት ጀሌ ኳስ አለ እስቲ ሰው ምንድነው አዲስ ነገር ካላችሁኝ፣ የአድራሻ ለውጥ አድርጓል። ብዙ አዳዲስ እቃዎች ገብቷል። ጫማዎች አሉ። ናይክ አለ፣ ፑማ አለ። እንደገና ደግሞ ወደ ናይክ ቴክ አለ፣ እዚጋ እንደምታዩት የዛሬ ዓመት የናይክ ቴክ እጥረት ነበር። አሁን ወላ በከለር ነው ላ ደርድሮ ያስቀመጡት። ዋናው ነገር ግን እስከ ዛሬ ካየሁት ኢትዮጵያ ውስጥ ለየት የሚያደረግ ነገር ልንገራችሁ። ይሄኛው የወጣቶች ስቶር ነው። አሁን ያለንበትን በዚህ አጋጣሚ ሙሌንም ባለቤት የሆንም ጠርተን ኢንቫይት አድርገን ስለ ቤቱ ያለውን ነገር ይነግረናል። አሁን ግን በጣም ምን ያስገረመኝ የወደድኩትን ነገር ላሳያችሁ። እዚህ ጋር ባስኬት ቦሎ አለ አዲሱ ሩማቸው ነው። ይሄ አዲስ ሩም ነው እንደምታዩት። የድሮ ትሩሊ ዩኒክ ያቺኛዋ ክፍል ብቻ ነበረች። አሁን ደግሞ ሙሉ ሰፊ ክፍል፣ ሌላ ተጨማሪ ክፍል ጨምረዋል። እንደምታዩት አራዲስ ጫማዎች ደጋር ጆርዳኖች አሉ፣ ናይኪ ያለ። ይሄኛው ክፍል እንደዛኛው ተጨማሪ ልብሶችን የያዘ ጫማዎችም አሉ። አሁን ግን ማሳያችሁ ክፍል በጣም በአይነቱ ለየት ያለ ለትልልቅ ሰዎች የሚሆን ማለትም ደግሞ ካዥዋል የሆኑ ልብሶች፣ ክላሲክ የሆኑ አይነት ልብሶች፣ ጫማዎች ለሚፈልግ ሰው አዲሱ የትሩሊ ዩኒክ ሩም ነች። ከሞን ጆይን ሚ አሁን የምንገኘው የትሩሊ ዩኒክ በጣም ለእድሜ ደግሞ ከፍ ላለ ሰው ትንሽ ክላሲክ ነገር የሚመቻቸው ሰዎች፣ ካዡዋል የሆኑ ልብሶች የሚመቻቸው ሰዎች እዚች ትሩሊ ዩኒክ እችኛዋ የራሷ ሩም ክፍል አለው ማለት ነው እንደምታዩት በጣም ኦሪጂናል ኦፍ ኮርስ የሆኑ እቃዎች ናቸው። ኦሪጂናል የሆኑ ጫማዎች፣ አሪፍ አሪፍ እቃዎች አሉ እዚህ ጋር። ሰዓቶች አሉ። በጣም በጣም የሚያማምሩ ሰዓቶች ነው ያሉት እዚህ ጋር። ያው በጣም ዋጋ ተወዳላችሁ። ከተቻለ ወደ በኋላ አካባቢ ዋጋ እንጠይቃለን። ሰዓቶች አሉ እዚህ ጋር። ቀጥታ ስንመጣ ደግሞ እነ ብራንድ የሆኑ ለትልቅ ሰውም የሚሆኑ ማለት ላይክ በሳይዝም በጣም ብዙ አማራጭ ያላቸው ልጃችሁን ይዛችሁ መጣችሁ ትሩሊ ዩኒክ ሾፕ እያደረጋችሁ እናንተም ደግሞ አባቶች እዚህ መጣችሁ ሾፕ ማድረግ ትችላላችሁ። በጣም ሀይ ኳሊቲ ሆን እቃዎች አሉ። በተረፍ እኔም ከእናንተ እኩል እየጎበኘሁት ነው፣ የመጀመሪያዬ ነው ስመጣ። ሌላ ኢንፎርሜሽን፣ እዚህ ጋር የምታያቸው ጫማዎች ደሞስት ኤክስፔንሲቭ ጫማዎች እዚህ ቤት ውስጥ በጣም ውድ ውድ የሚባሉ ጫማ በመስታወት ለብቻ ተቀምጠዋል ማለት ነው እና በጣም ሶ ጆርደን ዋን አለ እዚህ ጋር ይኸኛው ጆርደን ፎር አለ ኦፍኮርስ። ስንት ስድስት? እኔ ወላ ከጆርዳን ዋን ና ጆርዳን ፎር ሌላ ብዙም ጫማ የለኝ። በተረፈ ይሄ የራሱን የቻለ የሞስት ኤክስፔንሲቭ እዚህ ቤት ውስጥ ነው ማለት ነው። ወደ ዋናው ክፍላችን እንሂድ መሰለኝ። ዋናው ክፍል ጋር ስንመጣ ከድሮ ለየት ባለው በጣም አዳዲስ እቃዎች ገብተዋል። ቅድም እንደነገርኳል እዚህ ጋር ስንመጣ የድሮ የነበረው ራሱ ያኛው ሱቅ ላይ የነበረውን ቀጥታ ዲዛይኑ ከነቹ ላይ ዩኒክ ከነ ሰዓት ቤቱ ቁጭ አሁን ባይዘው አይናችሁን ጨፍናችሁ እዛኛው ስቶር ብትመጡ ነው እዚህ ስቶር ብትመጡ ምንም የተለየ ነገር የለም። ኳሊቲውን ጠብቆ ነው የሰሩት። ሌላ ሁለት ክፍሎች ተጨማሪ አሉት። እንደገና ባስኬትቦል ኮርት ነገር አለች ትንሽ፣ ከፋሚሊ ጋር መጣችሁ መጫወት ከፈለጋችሁ ማለት ነው። እንደገና በጣም በጣም ሃይ ኳሊቲ የሆነ ቦርሳዎች አይቻሉ፣ ሁለት ቦርሳዎች። እንደገና ልብሶች አሉ፣ አስተናጋጆች አሉ። አንዴ ቀፍ በሉ አንዴ ነው ሁሉ ሰላም። እስቲ ስለ ትሩሊ ዩኒክ፣ እንዴት አያችሁት? ይህን አዲሱን የትሩሊ ዩኒክ ሱቃችሁ። እውነቱን ለመናገር ሌቭሉን ሰቅለውታል። እንዴት ነው? ምን ትላለህ? እስኪ አንዴ ይቅርታ። ሎኬሽን ዋይዝ እና የሱቁ ስፋት ይለያል። ገጥማ ለ አዲስ እቃዎች ነው የገቡት እንዳለ እና ደግሞ ከባለፈው ደግሞ በጣም ሰፊ። አንተስ እንዴት? አይ አሁን እንግዲህ ፋሚሊ ሆናችሁ ስትመጡ አታጡ፣ እዚህ ነው እንዳለ ገዝታችሁ ምቶ። እቃችን ደግሞ በጣም ኦሪጂናል ነው እቃችን ደግሞ አልኩኝ እቃቸው በጣም በጣም እቃቸው በጣም ኦሪጂናል እና ፋሚሊ፣ አሁን ሁላችንም እንትናጠና የትልቅ ሰው አለ የልጅ አለ፣ እንደ እድሜያቸው እንዳላሉ። እስቲ ዞር ዞር እንበል፣ የዛሬ አመት በጣም የሚያማምሩ ጃኬት አይተነው፣ አሁን ደግሞ ሁዲዎች በጣም የሚያማምሩ ሁዲዎች። ሁዲ ስላችሁ ቀላል የሚታክበት ሁዲ ብሮ፣ ልክ ልክ፣ ባይዘዌ ሄቪ ማቴሪያል በጣም የሚያ በዚህ ብቻ በከለር አይ ቲንክ ምን ብራንድ ጂስ አይ የራሱ ብራንድ አለው መሰለኝ። ያው እንግዲህ ችኛዋን አናቃስ። ሶ በየአማራጭ ሁዲዎች አሉ። በጣም የሚያማ ውይ ኦ ማይ ጋድ! እስኪ አንዴ ማቴሪያሉ እንዴት ነው? ሶ ይሄ ይሄ ማለት አሁን እውነቱን ለመንገር እዚህ መሀል አዲስ አበባ ውስጥ እንደዚህ ፋሽን ነው ቀለል ባለ አይ ቲንክ ለሁሉም እድሜ ይሄዳል። በጣም ለሁሉም እድሜ የሚሄድ ይመስለኛል። አታገኙትም። እኔ አምና ይህን ጃኬት እንደዚህ ዓይነት ጃኬት ኖሮኝ ታስታውሳለህ፣ ቀይ ጠፍቶብኝ። በዚህ አጋጣሚ የጃኒ ሰብስክራይብ ከሆናችሁ ሳንፍራንሲስኮ የሄድኩ ጊዜ እችን ጃኬት መቶ ዶላር የገዛሁት እንትን እና ከዛራ ነው የምልህ። እና እንደ ይለያል እንደ እንትኑ ነው። ሶ እችኛዋን በጣም አሪፍ ጃኬት ነች። እስቲ እንሞክራት። እዚህ ጋር አለ መሰለኝ። ባይ ዘ ወይ ጃኬት በአማራጭ ነው ያለው፣ አይተኸዋል። ሁድሪች ኦሪጂናል፣ ባይ ዘ ወይ ሁድሪች ኦሪጂናል ነው። ዊና ታውቂ አይ ነው። እዚህ ብዙ አይነት፣ እስቲ እዚህ ጋችን ያዙልኝ። አይተኸዋል። ይህን አታገኙም። አሁን ዝም ብለህ ስቶር ገብተህ ሀይፕ ስቶር ካልሆነ አታገኛቸው። አንድ ጃኬት ጃኒ ሞክር። ስ ስ ኦፊሻል የኤንቢኤ መውሰዶ እንዳለባሉ እንደ ማይክል ጃክሰን እውነት ማይክል ጃክሰን እና ማይክል ጃክሰን የሚ ለማንኛውም፣ ኤዲተር እንዳታስገባው ከዛ አስገብቶታል። አሁን ወደ ገደለው ንግባ፣ ሰዓታችን ላለመፍጨት ቫንስ፣ በጣም የሚያማምሩ ቫንሶች አሉ። ስፔሻሊ ደግሞ ሰሞኑን አዳዲስ ሰሞኑን አይባልም፣ ትንሽ ቆይቷል፣ ግን አራዲስ ቫንስ ያመጣችው ስታይሎች አሉ በኦሪጂናል ዋጋ እዚህ ማግኘት ይችላላችሁ ማለት ነው። ዜጋ ባስኬትቦል፣ ናይኪ ያው ብዙም የባስኬትቦል አድናቂ አይደለሁም፣ ግን ያምራል አንተ። ከዛ በኋላ ደግሞ ጋር ኤርማክሶች አሉ። ከዛ ኤርፎርስ ዋይት። ኦ ማይ ጋድ ቲሸርቶች አሉ ለትልልቅ ሰው የሚሆኑ። እዚስ ፖሎ ነው ታሚ ሂል ፊገር በጣም የሚያምር ለግዥሪ የሆኑ ቲሸርቶች እንደነ ታሚ ሂል ፊገር አሉ። ዊጋ ካልቪን ወራ ውስድ ዊጋ ጄክሪው አለ እዛ ጋር ደግሞ ው በጣም የሚያምር ጂንሶች አሉ። እዚ ጋ ደግሞ ሸሚዞች አሉ እዚ ጋር የዛሬ ዓመት ኤፊጂ መጥቶ ያው ብዙ አይነት የናይክ ቴክ ማለትም ብዙ ጊዜ ወደ ዩኬ ለንደን የሚደረጉ አይነት ስታይሎች ናቸው። እዚ ግን በሰማያዊ በቀይ በጥቁር በብራውን በክሬም ነገር ከለሮች አሉ። እንዲሁም ደግሞ በብሉ አለ። ከና አላባሻቸው ኑና ቼክ አድርጓቸው ዋጋ ማወቅ የምትፈልጉ ደንኮችም አሉ ማለት ነው። እዚ አጋጣሚ ደንክ ደንክ ስ ሎው ደንክ አክቺ ደንክ አይደለም አተ ረረረረ እዛ ጋር የአፍሪካን እንትን መስሏል። ተከተሉ። በጣም የሚያምር ጫማ ነው። እንዴ ነው ይሄ እንትን የሚሉት ዘፈን አወቃችሁ? የአፍሪካ የሚዘፉ እንዴ ነው? እሺ፣ ተመቻችሁ? በጣም አንተ ላይ አላቅም፣ ቡቻ ላይ አላቅም። ቅዱስ በጣም ሄዶበታል። እንዲሁም እችኛዋን አድርጓል። ስለዚህ ዛሬ መጨረሻ ላይ ስንወጣ ቁሽኝ አድርጎ ይገዛል በራሱ ብር ማለት ነው እንደ ጃኔ ቋጣሪ ማር ለማንት አረ ስንት ብር ነው? ለዚህ እኮ ነው፣ አለም ሁ ናይኪ ነው፣ ጂ ስታር ነው ይዘ አሁን ምን መሰላችሁ፣ አሁን 8 ዶላር ነው ብለህ ለቡቻ ኤክስፕሌን ማድረግ ይከብደኛል። እግዚአብሔር ለሚ ኤክስፕሌን አሁን ብዙ ጊዜ ማቴሪያሎች አሁን ተራ የምትገዛው እና ይሄ የምትገዛው ይበረክትላል። አሁን አንተ አናት አታገኝም ሳይዝ ብዙ ጊዜ እንደሚያስወድዳቸው ብራንድ ነው። አሁን ወደፊት እኛ ቢዝነስን ጀምር የያዞ ፋሚሊ ከኛ ስትገዙ እና ከሌላ ስትገዙ የተለያየ ነው። ቢካዝ ደ ፊሊንግ የምታገኙት ፊሊንግ የተለየ ነው። የያዞ ፋሚሊ ፕሮዳክት እቃዎች የምትገዙ ከሆነ ኤክስክሉሲቭ የሆነ ስሜት ነው የሚሰማቸው። ዩ ፊል ላይክ ዩ የአሸናፊ ቲም መሆን ኢዝ ጀስት ዲፍረንት ብሮ ስለዚህ ናይኪም ናይኪ ምንድን ነው የሚለው? ኦልዌስ ጀስት ዱ ኢት። ለማንኛውም እንደምታዩት እዚህ መሃል ቦሌ ላይ ን ኦፍ ቤስት ሎኬሽን እስከዛሬ ከሱቅ ካየት ድሮም ገና የድሮን ሎኬሽን ሳየው አዊሽ ላይ መሃል ሊሆነ ቃ ፊት ለፊት ስመጣ የሚታይ ብያስብ ነበር። ግን አሁን ቀጥታ ከአስፓልቱ አስፓልቷን የቦሌ ከኤርናሞ የሚያልፉት መኪኖች ይታዩቸዋል እየወረዱ ማለት ነው እና በጣም ደስ የሚለው ቻ በተረፈ አምኑ ዩ ነው ማየት ማመን ነው። ራሳችሁ እየመጣችሁ ብታዩት ደስ ይለኛል። ዩ ነው ላይክ ታውቃላችሁ፣ የጫማ ካልቸር ባስኬትቦል የያዘ ነው። ስለዚህ አሁን አንድ እንግዳ እንጠራና እስቲ ዋን ቪ ዋን ማድረግ ከቻለን እንሞክራለ ማለት ነው። ይሄ እንግዳ በጣም አዲስ አበባ ውስጥ በፋሽን ይታወቃል፣ በሂፕሆፕ ይታወቃል፣ በብዙ አንተርፕረነር በስራው ይታወቃልና እሱን እንግዳ ጠርተን እስቲ ዋን ቪ ዋን ለማድረግ እንሞክራለ ማለት ነው። በድጋሚ ጃኒ ነኝ፣ ሰብስክራይብ እያደርጋችሁ ትሩሊ ትሩሊ ቡቻ ትሩሊ ትሩሊ ዩኒክ ትሩሊ ዩኒክ ሰላም ነው። ብሊንግ እንዴት ነው? የአዲስ አበባ ፋሽን አይካን በሚሉ ብዙዎቻችን በጣም ስናድግም ምንም ስንል፣ ራስን አስተዋውቅን። ብሊንግ እባላለሁ ሂፖፕ አርቲስት እና ኢንተርፕረነር። ናይስ እና እንዴት አየው ቤቱ ቤቱ በጣም የሚገርም ነው። ሁሉን ነገር ነው የያዘው። ሰፋ ያለ ነው እንደምታየው። ላይክ ከፈለክ ደግሞ የሆነው ጀንትስ ደግሞ አለ። ዛ ክላሲ ነገርም አንድ ላይ ጨምሮበታል። ከዛ ደግሞ ፈታ ስትፈልግ ደግሞ ያው እንዳለ ነው። ሻት እያደረግን ምናምን ብዙ አልችልም፣ ግን ያው ትንሽ መስት ነው አይደል? ትንሽ አልኩህ ከቅድም ጠይቋል እንደት ነው ምናምን ስልሽ፣ አይ እኔ ብዙ አይደለሁም ባልክ። ያው በግዴታ ትምህርት የተመረ ያው ሂፕ ሆፕ ዳንሰር ነኝ። አዎ ብዙ ጊዜ ሂፕ ሆፕ ዳንሰሮች ደግሞ ኦፍኮርስ ከአትሌቲክስ ከስፖርታዊ እንትኖች አንፃር ያው ባስኬት ቦል ይመርጣል አንዳንዴ፣ ያስፈልጋል ኦፍኮርስ፣ ግድ ነው። ስለዚህ እንደት ነው ሹት እናድርግ

ኤርፎርስ ኦር ደሞ በቃ በጣም የምትወደው ስኒከር። እኔ ያው የኤርፎርስ አድናቂ ነኝ፣ ብዙ ጊዜና እንደምታይ ኤርፎርስ ከምንም ጫማ ጋር የሚለበስ ማለት። አዎ ከምንም ጋር ስለሚሄድ ምናምን ይመቸኛል፣ አሪፍ ነው። ስለዚህ አሸናፊ እንግዲህ

ተፈለው ተፈለው፣ በሚገርም ሁኔታ ያሳዝናል። ኑና ሸመት ሸመት አድርጓት፣ በጣም የምታምር ብላክ ኤርፎርስ ነች። በዚህ አጋጣሚ ብሊንክ ቴንክ ዩ ሶ ማች። በዚህ አጋጣሚ ሶሻል ሚዲያ የት የት ያገኙ ኢት ብሊንግ ቤቢ ሚስተር ብሊንግ ነው አዲሱ ነገር፣ ሚስተር ብሊንግ የሚል አካውንት በኢንስታግራም በቲክቶክ ታች ባለው ማግኘት ይችላላችሁ ማለት ነው። ብሊንግ ይመቻችሁ። ቴንክ ዩ ሶማች ጃኒ ሪስፔክት ማች ሎቭ። በድጋሚ ሰብስክራይብ ያደርጋችሁ ተከታተሉ። አይ ጋይስ እንግዲህ ከሙሌ ጋ ተመልሰናል። ሰላም ነው እንግዲህ ድጋሚ ተገናኝተናል። ከዚህ በፊት አይ ቲንክ አንድ ዓመት ከምናምን ከስድስት ወር ከሰባት ወር የመጀመሪያ የቹሊ ዩኒክ ቪዲዮ ሰርቼ በጣም በሰው ሁኔታ ተወዶ ነበር። በጣም ምርጥ ነበር። በጣም አሪፍ ነበር። እንግዲህ አሁን ደግሞ በጣም በሚገርም ሁኔታ፣ በአዲስ ሁኔታ አዲስ የሎኬሽን ለውጥ አድርገ እዚህ መታል ማለት ነው። እስቲ እንዴት ነው ያለው ስላለው ቦታ ለምን እዚህ መጣ እና ደግሞ አዳዲስ ክፍሎችም ያዩ ነው በጣም ለየት ያሉ ኦል ኤጅ እያካተትክን ያለው እና እስቲ ምንድነው፣ ኢንስፓየር ላደረገ የቻለው ቦታ የመቀየሩ ስለ አዲሱ ክፍሎች ማለት ነው። ያኛው ምንድነው ያው አንድ ወጥ ነገር ስለሆነ የስኒከር ብቻ ነው መሆን የሚችለው። እንደገና ደግሞ የሆነ ካዡዋል ስታፎቹን እዚህ ዲስፕሌይ ላይ ስታደርገው ብዙም አያምርም። እውነት ነው። ስለዚህ ራሱን የቻለ ነገር፣ እንደገና በቃ ብዙ ሰዎች የሆነ ስኒከር ብቻ ነው እንዴ ሌላ አይነት ምናምን ምናምን ስለሚሉን ራሱን የቻለ በጣም የሚያምር ያ ማለት ሻፒንግ የሆነ መዝናኛም ጭምር እንዲሆን አድርገን ነው ማለት በኢትዮጵያ ኦፍ ኮርስ በሌላ ሀገር ምናምን እውነቱን ለመናገር እኔ አሁን አልዋሽም፣ ላይክ ይሄ ስቶር ሌላ ሀገር ቢሆን ምንድን ነው ላይክ ምንም በዛ ስታንዳርድ ነው የተሰራው። አዎ፣ ስታየውም ኦፍ ኮርስ ከሽታው ከቤቱ ጥራት ከከለሪንግ ኤቭሪቲንግ የታወቀ ነው። ሶ ስለዚህች ክፍል እናወራ እስቲ። አሁን በጣም አዲስ ካየሁት እንዴት ነው እስቲ ስለዚህ ትንሽ ነገር ምትነገር እኔም ነግሬያቸዋለሁ። አንተ የምትጨምርልን ነገር ካለ ነገር ምንድን ነው? ያው ብዙ አይነት እንዴት ነው ራስዎን የቻለ ያው ሱፍ ብዙ ባይኖረንም አለን፣ የሱፍ ማለን በቃ ያው እንደዚህ እንደምታዩት ልብሶች፣ ጫማዎች በጣም አሪፍ። ለምሳሌ በቤተሰብ ሲመጣ ልጁ ልጆች ሾፕ እያደረገ ይችላል። የልጆች ደግሞ እዛ ጋር አድርገናል፣ በጣም አሪፍ የልጆች ናቸው እዛ ጋር እቺን ፓርት። እንዲሁም እኔ ትንሽ ስቸዋለሁ፣ ስለዚህ ጫማ እየነገርኳቸው ነበር። በጣም የቤት ኤክስክሉሲቭ የሆኑ ፕሮቴክት መደረግ ያለባቸው ያለባቸው በእንዴ ነው፣ በ12 ምንድ ነው፣ በ10 ሚሊ ነው እንትን ያደረግናቸው። እንዴት ለብቻው አስቀመጥካቸው እነኝን? አዎ፣ ማለት ያው በቃ ላክ ለግዠሪ የሆኑ ይሆነ። ኦኬ፣ በጣም አሪፍ ይሄ ያው መነሻችን ነው በሁሉም አይነት። ከዚህ እየጨመርን እያየን እያየን፣ ኦኬ ከዚህም በላይ እንደ ብዙ እንደውም ዲስፕሌይ አልበቃንም እንጂ የሴቶች ታይቶች አሉን፣ የስፖርት ልብሶች አሉ። እውነቱን ለመናገር ላይ ከአመቢያነስ በዚች ቦታ ራሱ ሁሉን ነገር ነው ያካተትክ የሞከርክ ያለው በጣም ያስታውቃል። ሞከር ኦፍኮርስ በጣም እና ደግሞ እንዴት ነው ቺን ባስኬትቦል ሪም? ቅድም ከብሊንግ ጋር እየተጫወትን ነበር ዋን ቪዋን እንደ እኔ ብዙ ሶ እንዴት ነው አይዲያው የመጣል ኦር ደግሞ ከስኒከር ጋር ከጫማ ጋር ሲነሳው ብዙ ጊዜ ባስኬትቦል ይመጣው ስለ ስፖርትም ስለ ፋሽንም ሲመጣ ብዙ ብላክ ካልቸር ራሱ በጣም የባስኬትቦሉን እንትን በጣም ተቆጣጥረውታል። አሜሪካም ያለው ነገር ብዙ ስቶሮችም ስታይ የሆነ አክቲቪቲዎች አሉ እና እንዴት ነው ይሄን እቺላ እዚህ ጋር ለማስቀመጥ እንዴት ነው ኢንስፓየርም አይደለም ግን እዛኛው ሱቅ ላይ ራሱ ፈልግ ነበረ የመጀመሪያው ላይ ግን ያው እንትን የለውም መስራት የሚችልበት ቦታ የለም። እና ይሄ ግን በቃ በደንብ አስበንበት ምናምን ያስታውቃል አድርገን ነው እንትን ያደረግ ነው። ደስ ይላል፣ ያዝናናል። ምናምን እንደ ዲስፕሌይም ጭምር ነው። ጫማ ምናምን እዚህ ላይ እንትን እናደርጋለን፣ ይሰቀላል። እንደገና በጣም ያዝናናል። ቅርንጫፍ አለ እንዴ? አለን። አሁን የሚቀጥለው ሳምንት ደግሞ ሳር ቤት ካርል አደባባይ ጋር ያለው ፍቅሬ ከፍቅሬ ፊት ለፊት የሚቀጥለው ሳምንት ደግሞ እሱን እንከፍተዋለን። ገና የሚከፈት ነው። እውነት ለመናገር ማለት በቃ አሜሪካ፣ ዩሮፕ፣ ዱባይ ምናምን የሜድ አክሰስ ለሌለው ሰው ኖሮትም ጊዜ ለሌለው ሰው ምናምን ይህኛ ቤት አሪፍ አማራጭ ማለት፣ ሳይዝ ለክተ ፊት መሆኑን ቼክ አድርገ ምክንያቱም ሁሉም አይነት ጫማዎች አንድ አይነት የሳይዝ ታይፕ የላቸውም፣ ይለያያል እና እዚሁ ለክተህ አማርጠህ ምናምን ይህን ሁሉ ኦፕሽን በኢትዮጵያ ደረጃ አሪፍ ይመስለኛል። ሞክረናል ባይዘው እኛ በጣም በጣም ምርጥ የሆነ የሞባይል አፕ አዘጋጅተናል። ማለት የራሳችን ትሩሊ ዩኒክ የስኒከር ከአስር ቀን ምናምን በኋላ ምናምን እናደርገዋል እና ሰዎች አይተው ስልካቸው ላይ ብቻም ሳይሆን ከፈለጉ መጥተው ሱቅ መጥተው በአካል ማየት ይችላሉ። ከሌሎች አሁን ኦንላይን ቢዝነስ የኛ የሚለየው ምንድን ነው? ታዞ ፊት ባይሆን የሆነ ሄደ የምትቀይርበት እንዴት ነው አሁን አሜሪካ ኦፍኮርስ ፉት ላከር ስቶር ሄደ መግዛት ትችላለ ከፈለክ ደግሞ ቤት ቁጭ ብለ ኦርደር አድርገ ባይሆነ ሄደ መቀየር ትችላለና፣ እኛ ያው ስቶር ስላለን ሞር የተሻለ ለሰው እንትን ነው የሚማለት። ባለበት ሆኖ አይቶ ያዘዋል። ባይሆነው ባይወደው ባይ ወደው መቶ ባይል መቀየር ይችላልና። ታማሚ ዘንግ እንግዲህ በጣም የምናመሰግነው እኛም እንደ ወጣት እንደ ፋሽን የሚወድ ሰው በጣም እናመሰግናለን። እኔም በጣም አዎ ኦፍ ኮርስ እዛ ጋር አንድ እንትን አይቼ ነበር። እስኪ አንድ ጥያቄ እችኛዋ አሁን ላይ ዋጋቸው ላዩ ላይ ያሏቸው ዋጋ ነው ወይስ እንዴት ነው? ዋጋ ማለት ያው ዛሬ ነው እንግዲህ የከፈት ነው፣ ነግሬያቸዋለሁ። ዛሬ ነው የከፈት ነው፣ ገና ዛሬ ዋጋ አለጠፍንም። ኦኬ። የቻልኩትን ያህል ምንድነው እኛ ራሳችን የምንግባባበት አለ፣ የዋጋ ሊስት አለ። ኦኬ። እዛ ላይ ነው እንትን ያረኩላቸው። ቀጥታ በቃ ከእዛው ነው የምታመጣው ማለት ነው፣ ከአሜሪካ? መቶ ፐርሰንት። ያው ዛሬ ሳይሆን የእኛ እዛ አስራ ምናምን አመታችን በዚህ ስራ ላይ ማለት ነው ግን ለመጀመሪያ ጊዜ ነው እንደዚህ ቢግ ስቶሪ ሆነ። ከዛኛው ነው ማለት ነው። በጣም አሪፍ ጂኦ እና ብሊንግ ምናም ሁሉም በጣም ኦፍ ኮርስ ድሮ የዛሬ አስራ ሁለት አመት እንግዲህ ወደነዋል፣ ሞ በጣም እናመሰግነው። መጨረሻ የምትነግራቸው ነገር ካለ እንዝጋውና፣ እስኪ መጀመሪያ። በጣም ተንክ ዩ ጃኒ፣ ሁላችሁንም እነ ቅዱስ ሁሉንም ይዘው፣ እዚህኛው ቤት ላይ ትንሽ እንትን ያደረግነው ምንድነው አክሰሰሪ አክሰሰሪ፣ በደንብ ሞክረን፣ መነጽሮች አሉን በጣም ያማምሩ ሰዓቶች አሉን፣ ያው ኮፍያዎች አሉን ቦርሶችም አሉ። አንዱ የጂን ባጎች አሉ እንደዚህ ሳይድ ባኮች ምናምናሉ እና ሞክረናል እና በጣም እናመሰግናለን ኦፍ ኮርስ ያኔ በጣም

ያዙ ወደውታል። የዛሬ ቪዲዮ የሚመስል ነበር። በጣም ወድጀዋለሁ። እናንተ ደግሞ ኑና ፕሊስ ራሳችሁ ኤክስፔሪንስ ብታደርጉት ከወሬ በላይ ነው፣ ከመናገር በላይ ነው። ምክንያቱም እንደዚህ አይነት ሱቆች ብዙ አዲስ አበባ ውስጥ ጭራ ብዙ አለንም የሉም። እውነቱን ለመናገር እኔ ስለማውቀው ነው። ኢቨን ባትገዙ እንኳን አይታችሁ ስትመጡ ስ ትልቅ ሞቲቬሽን ነው፣ በጣም ነው ምነግራችሁ። እና ለማንኛውም የዛሬ ቪዲዮዋችን ይሄን ይመስል ነበረ። በድጋሚ ያው በዚህ ስልክ ቁጥር ሞር ኢንፎርሜሽን እዚህ ጋር ከምታዩት ሞር ኢንፎርሜሽን መጠየቅ ትችላላችሁ። አድራሻው ሊንክ ዲስክሪፕሽን ላይ ኮመንት ላይ ታገኙታላችሁ ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበረ። ዩኒክ ያለ ነው። በሌላ ቪዲዮ እስክንገናኝ ሰላም ቆይልን። ቻው